የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የኤችአይቪ ስርጭት ላይ ወጣቶች በተለየ መልኩ በቫይረሱ የመያዝ ዕድላቸው እየጨመረ ነው ተባለን። የኢትዮጵያ አየር መንገድ ግሩፕ አውሮፕላን ተከራይቼ እስከ መስራት ደርሻለሁ ማለቱ ግርም ተፈጥሯል። የዶንጋ ህዝቦች ዲሞክራሲያዊ ድርጅት ብሔረሰቡ የመስቀል በዓልን እንዳያከብር ተደርጓል በማለት የክልሉን መንግሥት ከሰሱም። ጄኔራል ታደሰ ወረዳ የፌዴራል መንግሥቱን ከሰሱም።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 ከክልል ክልል ከከተማ ከተማ የስርጭት መጠኑ እንደሚለያይ ተነግሯል። ነገር ግን በአጠቃላይ በኢትዮጵያ ያለው የኤች አይ ቪ ስርጭት ካለፉት ዓመታት መቀነስ የሚታይበት መሆኑ መነገሩ የመከላከል ስራው ላይ መዘናጋትን እንዳይፈጥር ስጋት አለ ተብሏል። በተለይ በወጣቶችና ለኤች አይ ቪ እጅግ ተጋላጭ ተብሎ የተለዩ የማህበረሰብ ክፍሎች ላይ የመያዝ ዕድሉ በመጨመሩ መዘናጋት እንዳያስከትል ጥንቃቄ እንደሚያስፈልግ የጠቆሙት በኤድስ ሄልዝ ኬር ፋውንዴሽን ኢትዮጵያ የኤች አይ ቪ መከላከልና ምክር አገልግሎት አስተባባሪ እንዲሁም የህብረተሰብ ጤና ባለሙያ የሆኑት አቶ ቢኒያም ባዩ ናቸው። በጠቅላላው የማህበረሰብ ክፍል ውስጥ ያለው የስርጭት መጠን ከዚህ ቀደም ከአንድ በመቶ በላይ ተሻግሮ የነበረውን በትብብር በመሰራቱ የስርጭቱ መጠን ከጊዜ ወደ ጊዜ እየቀነሰ ቢመጣም በተለይም በስራቸውና በጾታቸው ምክንያት ተጋላጭ የሆኑ ሰዎች ቁጥር ከፍተኛ መሆኑንም አቶ ቢንያም ይናገራሉ። በወጣቶች በኩል የኤችአይቪ የመያዝ ቁጥርም ከፍተኛ ነው የሚሉት ባለሙያው በኤችአይቪ መከላከል ላይ የሚሰሩ አዳዲስ ጥናቶች እነሱ ላይ ትኩረት ሊያደርጉ ይገባልም ብለዋል። በቅርብ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሰጠው መረጃ መሰረት በወጣቶች ላይ ያለው የኤችአይቪ ስርጭት ሁኔታ 1.7 በመቶ እንደሚጠጋ የተነገረ ሲሆን ከትምህርት ቤት ውጭ ባሉ ወጣቶች 2.2 በመቶ እና ትምህርት ቤት ያሉ ደግሞ 1.3 በመቶ ነው ተብሏል። በአጠቃላይ ወጣቶችን ስንመለከት ካለው የኤችአይቪ ስርጭት ሁኔታ ከፍ ያለ መሆኑን እና ከሌላው የማህበረሰብ ክፍል በተለየ ሁኔታ ከ10 እስከ 24 የዕድሜ ክልል ላይ ብዙ መስራት እንደሚያስፈልግ በቅርብ ጊዜ እየወጡ ያሉ መረጃዎች እንደሚያሳዩ በአለሙያው ተናግረዋል። የኢትዮጵያ አየር መንገድ ግሩፕ አውሮፕላን ተከራይቼ እስከ መስራት ደርሻ ያለው ማለቱ ግርም ተፈጥሯል። አውሮፕላን ከአምራቾች በሚፈለገው ልክ እየቀረበ ባለመሆኑ ተከራይቶ እስከ መስራት ደርሻ ያለው ሲል የኢትዮጵያ አየር መንገድ ግሩፕ ገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍንጣ ሰው በኢፒድ ከምትዘጋጀው ዘመን ኢኮኖሚ ጋር በነበራቸው ቆይታ እንደገለጹት አውሮፕላን አምራቾች በሚፈለገው ልክ እያመረቱ ለኢትዮጵያ አየር መንገድ እያቀረቡ አይደለም። በዚህ ምክንያት አየር መንገዱ ከገበያ ላይ ኪራይ እያፈላለገ እስከ መስራት መድረሱን አስታውቀዋል። ከአውሮፕላን ምርት አቅርቦት እጥረት ባሻገር የአውሮፕላን ዕቃ የመለዋወጫ እጥረት መኖሩንም አመላክተዋል። አየር መንገዱ አሁን ላይ ከ149 በላይ አውሮፕላኖች እና ከ135 በላይ ዓለም አቀፍ መዳረሻዎች አሉት። የዶንጋ ሕዝቦች ዴሞክራሲያዊ ድርጅት ብሔረሰቡ የመስቀል በዓልን እንዳያከብር ተደርጓል በማለት የክልሉን መንግሥት ከሰሰም የዶንጋ ብሔረሰብ በሌሎች ብሔሮች ዘንድ በድምቀት የሚከበረውን የመስቀል በዓል እንዳያከብር ስለመደረጉ ተነግሯል። የዶንጋ ህዝቦች ዲሞክራሲያዊ ድርጅት ዶህዴድ ከፍተኛ አመራሮች በትናንትናው ዕለት ለመገናኛ ብዙኃን ባለሙያዎች በሰጡት ጋዜጣዊ መግለጫ የዶንጋ ብሔረሰብ የራሱን እድል በራስ የመወሰን መብት ተጠቃሚ ስላለመሆኑ ገልጿል። የዶንጋ ህዝቦች ዲሞክራሲያዊ ድርጅት ዶህዴድ ሊቀመንበር አለሙ ከበደ፣ ምክትል ሊቀመንበሩ አቶ ለገሰ ልመንጎና የፓርቲው የድርጅት ጉዳይ ኃላፊ አቶ ደነቀ ጂ ጀጎን ጨምሮ ሌሎች ከፍተኛ አመራሮች በጋዜጣዊ መግለጫው ላይ ተገኝተዋል። ሊቀመንበሩ አቶ አለሙ ከበደ እንደተናገሩት ዶንጋ የቀድሞ ከንባታ ሀላባና ጠንባሮ ዞን መስራች ከሆኑ ብሔረሰቦች አንዱ መሆኑን አስታውሰው በአዲሱ ክላስተራዊ አደረጃጀት የማዕከላዊ ኢትዮጵያ ክልል መስራች ብሔረሰብ ስለመሆኑ አመልክተዋል። ይሁንና እንደ መስራች ብሔረሰብነቱ በህገ መንግስቱ የተሰጡትን መብቶች ሊጠቀም አልቻለም ያሉት ሊቀመንበሩ የዶንጋ ብሔረሰብ እያቀረበ ያለው የልዩ ወረዳ አደረጃጀት ጥያቄ ምላሽ እንዲሰጠው ጠቁመዋል። በአካባቢው ይህን ጥያቄ የሚያነሱ ወጣቶችና ፖለቲከኞች ድራሜ ከተማ በሚገኘው ማረሚያ ቤት በስር ላይ እንደሚገኙና ፓርቲው ሀደሮ ከተማ ውስጥ ሰላማዊ ሰልፍ የማድረግ መብቱን እንደተነፈገ ገልጸዋል። የብሔሩ ተወላጆች የብሔረሰቡን ባህል ልብስ ለብሰው አደሮ ከተማ ውስጥ የመንቀሳቀስ መብታቸውን ተነፍገዋል ሲሉ የተደመጡት አቶ አለሙ ባህላዊ አልባሳቱን የመስቀል በዓል በሚከበርበት ወቅት ለብሰው የተንቀሳቀሱ ወጣቶች ራቁታቸውን የምታሰር በደል ደርሶባቸዋል ብለዋል። አያይዘውም የመስቀል በዓል ዶንጋ መሰላ በራስ አስተዳደራዊ መዋቅር እንዲያከብር የዶንጋ ብሔር መብቱ እንደተነፈገ አስረድተዋል። በመሆኑም መንግስት የዶንጋ ብሔረሰብን ፍትሃዊ ጥያቄ በመረዳት አፋጣኝ ምላሽ እንዲሰጥ አቶ አለሙ ጥሪ አቅርበዋል። ጀነራል ታደሰ ወረዳ የፌዴራል መንግስቱን ከሰሱም። ፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረዳ ፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለት ትላንት በኢትዮጵያ ከተመድ የስደተኞች ከፍተኛ ኮሚሽን ኃላፊ ጋር በተወያዩበት ወቅት መናገራቸውን የክልሉ ኮሚኒኬሽን አስታውቋል። ጄኔራል ታደሰ ጊዜያዊ አስተዳደሩ የጦርነት ደመናን ለመክፈፍ ከፍተኛ ጥረት እያደረገ መሆኑን ለኃላፊው እንዳረጋገጡላቸው ቢሮ ገልጧል። በትግራይ በኩል የሚጀመር ጦርነት አይኖርም ያሉት ጄኔራል ታደሰ ጊዜያዊ አስተዳደሩ በትግራይ የተሟላ ዘላቂ ሰላም እንዲሰፍን ከፌዴራል መንግስቱ ከዓለም አቀፍ ድርጅቶችና ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆኑንም ገልጸዋል ተብሏል። የግብፅ ወታደሮች በምስራቅ አፍሪካ እግራቸው መትከላቸው ተሰማ። ኢትዮጵያ በአባይ ወንዝ ላይ የገነባችሁ ባለው ታላቁ የኢትዮጵያ ህዳሴ ግድብ ላይ በዲፕሎማሲያዊ መድረኮች ተወስና የቆየችው ግብፅ በቀጠና ያላትን ተሳትፎ ወደ ወታደራዊና ፖለቲካዊ ዘርፍ በማሳደግ በሚቀጥሉት ሳምንታት ጦሯ በጎረቤት ሀገር ሶማሊያ እንደሚሰማራ ተነግሯል። ወደ ሶማሊያ የሚሰማራው የግብጽ ጦር በሚቀጥሉት ሳምንታት የብሩንዲ ጦርን በመተካት በመካከለኛው ሸበሌ ክልል ሴክተር አምስትን እንደሚቆጣጠር የሶማሊያው ፕሬዝዳንት ሀሰን ሼህ መሐመድ ረቡዕ አስታውቀዋል። መሐሙድ ከቢቢሲ ጋር ባደረጉት ቃለ ምልልስ በሺዎች የሚቆጠሩ ዘመናዊ ትጥቅ የታጠቁ ወታደሮች በባድማና እና ማህዳይ ወረዳዎች መካከል እንደሚሰፍሩ አረጋግጠዋል። ፕሬዚዳንቱ ሶማሊያ በካይሮ እና በአዲስ አበባ መካከል ለሚካሄደው የውክልና ጦርነት የጦር አውድማ እንድትሆን እንደማትፈቅድ ገልጸው በአባይ ወንዝ ላይ የሚገኘውን ታላቁ የኢትዮጵያ ሕዳሴ ግድብን ጨምሮም የተፈጠሩ አለመግባባቶች ቢኖሩም ግንኙነታቸው ቀጥሏል ብለዋል። ማሙድ በግብፅና በኢትዮጵያ መካከል ልዩነቶች ሊኖሩ ይችላሉ፣ ነገር ግን በሶማሊያ ውስጥ አይደለም። ከምንም ተነስቶ ወደ ኢትዮጵያ ድንበር የሚሄድ የግብፅ ወታደሮችም የሉም። ከግብፅም ወደ ኢትዮጵያ ድንበር እንዲሄድ የጠየቀን የለም ያሉት ፕሬዝዳንቱ አክለውም ኢትዮጵያና ግብጽ በሶማሊያ ውስጥ የሚዋጉበት ምንም ምክንያት የለም ብለዋል። የግብጽ ጦር በሶማሊያ በአፍሪካ ሕብረት ድጋፍና ማረጋጋት ተልእኮ አሶም ስር ከተሰማራው ጦር በፊት ለስለላ ተልእኮ ሞቃዲሾ ገብቷል። በሜጀር ጀነራል እስላም ራዳዋን የሚመራው የልኡካን ቡድኑ በሞቃዲሾና በመስክ የሚገኙ ቁልፍ ቦታዎችን በመመልከት የስምምነት ሁኔታዎችን፣ የወታደሮችን ማረፊያና የሎጂስቲክስ ዝግጅቶችን በመገምገም ላይ ይገኛል። እንደ አውሶም ዘገባ ግብጽ 1100 የሚጠጉ ወታደሮችን ለማሰማራት በዝግጅት ላይ ትገኛለች። እነዚህም በመካከለኛው ሸበሌ ክልል በሶስት ቦታዎች ላይ የሚሰፍሩትን የቡሩንዲ ወታደሮችን ለመተካት ነው። በኢትዮጵያና በሶማሊላንድ ተገንጣይ ግዛት መካከል የተደረገውን አወዛጋቢ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ያለው ውጥረት ከቅርብ ወራት ወዲህ ወደ መባባስ ያመራ ሲሆን፣ በቀጠናው እግሯን መትከል የምትፈልገው ግብጽ የሶማሊያን መንግስት ስምምነቱን ውድቅ ማድረጉን በጠንካራ ሁኔታ ስደግፍ ቆይታለች። ይህም በካይሮና ሞቃዲሾ መካከል አዲስ የወታደራዊና የጸጥታ ትብብር እንዲኖር መንገድ ከፍቷል። በሶማሊያ የግብጽ ኃይሎች መኖራቸው በኢትዮጵያ ላይ ፖለቲካዊና ወታደራዊ ጫና ያሳድሯል ሲሉም የቀጠናዊ የፖለቲካ ተንታኞች በአባይ ውሃ ላይ እየጨመረ የመጣው ቁርሾ ወደ ሰፊ ቀጠናዊ ጥምረት እየገባ መሆኑን ይገልጻሉ ሲል ያስነበበው አራሬ ዜና ወኪል ነው። ትራምፕ ሩሲያን የወረቀት ላይ ነብር ማለታቸው እያነጋገረ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በድንገት ወደ ዩክሬን ያደረጉትን ያቋም ለውጥና ሩሲያን የወረቀት ነብር ብሎ መፈረጃቸውን ተከትሎ ሞስኮ ጦርነቱን ከመቀጠል በቀር ምንም አይነት አማራጭ እንደሌላ ታስታውቃለች። የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ዩክሬን በውጤታማነት ጦርነቱን ማሸነፍ እንደምትችል የትራምፕን አባባል በመቃወም ሩሲያ በዩክሬን ላይ የምታደርገውን ጥቃት ጥቅማችንን ለማረጋገጥእና። ግቦቹን ለማሳካት እንደምትቀጥል ረቡዕ ዕለት አስታውቀዋል። ይህን እያደረግን ያለነው ለአሁኑም ሆነ ለወደፊቱ የሀገራችን ሁኔታ ነው፣ ለብዙ ትውልዶች በማሰብ ጭምር ነው። ስለዚህ ምንም ሌላ አማራጭ የለንም ሲሉ ከሩሲያው አርቢሲ ሬዲዮ ጣቢያ ጋር ዲሚትሪ ፔስኮቭ ባደረጉት ቃለ ምልልስ ላይ ተናግረዋል። ማክሰኞ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከፕሬዝዳንት ቭላዲሚር ዘለንስኪ ጋር ከተገናኙ በኋላ በማህበራዊ ሚዲያ ላይ ባሰፈሩት መልእክት አጋርነታቸውን ወደ ዩክሬን በይፋ ሲያደርጉ ታይቷል። ከሩሲያ ጋር ያለውን መቀራረብ ማብቃቱን የገለጹት የዩናይትድ ስቴትስ ፕሬዝዳንት ሩሲያ ለሶስት ዓመት ተኩል ያለ ዓላማ ስትዋጋ የነበረችውን ጦርነት ለማሸነፍ ከአንድ ሳምንት ባነሰ ጊዜ ውስጥ እውነተኛ ወታደራዊ ኃይል ቢኖራት ትጨርሰው ነበር ብለዋል። የሩሲያ ጦርነት የኢኮኖሚ ውድቀት ያስከተለ፣ ሞስኮንም የወረቀት ላይ ነብር እንድትመስል ያደረገ ነበርም ብለዋል።